ብሩክ የት ሄደ? ብሩክ ምን ሆኖ ነው የጠፋው? የምሳሌን ደስታ አጣጥሞ ሳይጨርስ ከቅድስት ጋራ ያለውን ጊዜ ሳያሳልፍ ብለን ብዙዎቻችን ጥያቄ ፈጥሮብናል። እሱም ለጊዜያት እንደታገተ እና ሞቱን እየተጠባበቀ እንደሆነም ሰምተን ነበረ። ዛሬ ግን እዚህ ጋር እንደምትመለከቱት በመሀል ወይ መጨረሻ ላይ ቪዲዮ ምስራች ማቀርብላችሁ ይሆናል ማለት ነው። እንግዲህ ቅድስትም ደስታዋን መቋቋም አልቻለችም። ምሳሌም እንደዛው ማለት ነው። ምን አዲስ ነገር አለ? ለማሳለ ይሁን ዛሬ ላይክ አድርጉኝ ፈልጌው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛልኝ። በያላችሁበት በሰላም ዳርቻ ለኤልሳ አይቶ አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ኮመንት እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ በማለት በአክብሮት እጠይቃለሁ ማለት ነው። እንግዲህ ምሳሌ ድራማ የምሳሌ መልካም አባት ወይም ደግሞ የ መልካም አባት ተምሳሌት የሆነው ብሩክ እንግዲህ ምሳሌን አሳክሞ እንደተመለሰ ነው። እንግዲህ በማግስቱ ከቅድስት ጋራ ደስታቸውን እየተገላለጡ እንደዚሁም በሶስተኛ ጊዜ አንቺ ነሽ ልቤ ውስጥ ያለሽው ከምሳሌ እናት ቀጥሎ፣ እንደዚሁም ከመሀሌት ቀጥሎ በልቤ ውስጥ ያለሽው ሴት አንቺ ነሽ፣ ለእኔ ሚስት፣ ለልጄ እናት እንድትሆኝ መርጬሻለሁ እያላት ነበረ። ቅድስትም ግን እንደዚህ መሆኑን እፈልጋለው። ነገር ግን በሽማግሌ ቤተሰብ ጋ ደርሶ በክብር መሆን አለበት ብላ እንግዲህ አብሬው አላድርም ብላ ነበር። በብስጭት የተነሳቸው ካጠገቡ። እሱም እንዴት እንቢ ትለኛለች? እኔ እንደ ሰራተኛ ሳይሆን እንማያት እያከበርኳት ነው ለዚህም ጥያቄም ያቀረብኩላት በማለት እንግዲህ ተናዶ ጀርባውን አዙሮባት ነበር የተኛው ማለት ነው። እሷም እንግዲህ እሱ ጀርባዋን ዙሮ ስተኛ ተነስታ ወደ ክላሷ ገብታ ነበረ። እንግዲህ ጠዋት ስትነሳ ያላሰበችው ነገር ነው የተፈጠረው። እንግዲህ ብሩክ በቦታው የለም ነበረና እሷም ወይኔ እምቢ ባላልኩት ኖሮ ጋሼን ለምንድን ነው ቢያልኩት? ትንሽ እኮ ልግደርደር ብዬ ነው እንጂ ግን ጠልቼው ወይ ደግሞ ሳልፈልገው ቀርቼ አይደለም። እኔ ደግሞ በሽምግልና በክብር ሲሆንና ሁሉም ነገር ደስ የሚለው ብዬ ነበረ። ወይኔ ቢባላልኩት እያለች እንግዲህ እየተቆጨች ነበርና ብሩክ የት ነው የሄደው? የሚለው እንግዲህ ጥያቄ ለሁላችንም ጥያቄ ፈጥሮብን ነበረ። ቅድስትም እንግዲህ ለጊዜው እኔ እስላናደድኩት ነው በሌሊት ቁርሱን ሳይበላ ወጥቶ ሄደው እያለች ነበረ። ማታ ድረስም በተጠበቅ እንግዲህ አይደለም ብሩክ ብሩክን የሚመስል ሰው ልታገኝ አልቻለችም ማለት ነው። ይህ ምሳሌ ጥያቄም እንደቀጠለ ነበረ። አባዬ የቴዶኖ ቅድስትዬ አባቴስ የሚለው ጥያቄ በጣም እራሷን እያሳመ ማት ነበረ ና እሷም ግን ይመጣል ቆይ ዘመዶቹ ጋይዶ ነው እያለች ብዙ ነገሮችን እያለች ነበረ። ነገር ግን ብሩክ የተፈጠረው ምሳሌን ያሳከ ማት በህገ ወጦች ገንዘብ ወይ ደግሞ በአደንዛሽ እጥይዛ ያለን ሂድ በሚል ገንዘብ ሰጥተውት መድሃኒቱን እዛ ይዞላቸው እንዲሄድ ነበረ። እሱ ግን ያንን እቃ ተቀብሏቸው ቆሻሻ ውስጥ ጥሎ ቀጥታ ልጁን አሳክሞ ነበር የተመለሰው። እነሱ ግን ይሄን ያደረግነው ያደረከው ነገር ሰምተናሃል፣ ከኛ የተቀበልከውን እቃ ለቆሻሻ ውስጥ ጥለኸው፣ ዝምብ ዝም እየወረረው እንደሆነ ሰምተናል። ይሄ ነገር ደግሞ ዋጋ ያስከፍልሃል ነበር ያሉትና፣ እሱ ምንም አታደርጉኝም፣ እኔ አላማዬ ልጄን ማሳከም ነው። እናንተ የሰጣችን ነገር ደግሞ ቆሻሻ ውስጥ በመጣሌ የብዙ ሰው ህይወት አጥረፊ ያለው የብዙ ህጻናትን ህይወት ታድግ ያለው እንጂ ህይወት አላጠፋውም። ምንም አታደርጉኝም ነበር ያላቸውና እሱም እሺ እንደዚህ እየዛትክ ከሆነ የውልክ እከሳለሁ በለክ። ፖሊስ ጣባ ብትሄድ ፖሊስ ሆነን እንጠብቀሃለን። አየክ፣ ፍርድ ቤት ብትሄድም የፍርድ ቤቱ ስራ አስኪያጅ ሆነን እንጠብቀሃለን። ሲሆል ብትሄድ ይህ ሲኦል ዘበኛ ወይም በር ከፋች ሆነን ነው የምንጠብቅህ። እቤትህን ብትገባ አልጋ ሆነን ነው የምንጠብቅህ። ከኛ በፍጹም ማምለጥ አትችልም ነበር ያሉትና እሱም ምንም አታደርጉኝም ልጄን አሳክሚ ያለው የሰው ሕይወት ታድግ ያለው እናንተ የምሰሩት ነገር ደግሞ የሰው ሕይወት አደጋ ላይ የሚጥል ነገር ነው። አያችሁ እኔ እንደናንተ ክፉ ነገርን አልሰራውም። ብሩን ስለምፈልገው አሳክሚበታለሁ ብሩ ደግሞ የእናንተ ከኪሳችሁ ይወጣ ሳይሆን የብዙ ሰው ሕይወትን ያበላሻችሁበት የሚያደርጉበት ነው በየትኛውም በላባችሁ ያመጣችሁት አይደለም በማለት ነበር የመለሰላቸው እና እንግዲህ ብሩክ እንደምናየው በሰም አስተዋይና እንግዲህ አርቆ አሳቢ ነው ሰው ነው እና እንግዲህ ልጁ ቤቱን አትርፎላታል ማለት ነው እንግዲህ አቶ ዝናና የዘና ግብረ አበሮች እንግዲህ የሚሰሩት ህገ ወጥና አደንዛዥ በሰው ህይወትን የሚያበላሽ ነገር ነው የሚሰሩት ማለት ነው። እሱ ግን እሺ ብሎ ተቀብላቸው ቆሻሻ ውስጥ ነበር ጥሎ የሄደውና ና በዛ ምክንያት እሱ በተኛበት በሩን እንግዲህ በይክፈቱት በቀዳዳ ይግቡም እንግዲህ አይታወቅምና ስራቸው ህገወጥ የሆነ ሰው ጊዜ እንዴት ተብሎ ለመጠየቅ ከባድ ነው የሚያደርጉትን ነገር አያውቅም ስለሆነና፣ ነገር ግን በተኛበት ገብተው አደንዝዘው ነበር ይዘውት የሄዱትና የሄዱት ና እሱም ይዘውት እስከሚወጡ አዛ የሚወስድበት ቦታ እስከሚያስቀምጡት ድረስ እራሱን አያውቅም ነበረና፣ እዛም እንግዲህ አስረው ለወራት አስቀምጠውት ነበር። በዛው መሀል ግን የብሩክ ወንድም ያው መድብል መጥቶ ነበረ። መድብልም ወንድሜን እያ እያለ እንግዲህ ለምሳሌም እንደ አባት ሆኗት እንግዲህ ኃላፊነቱ ወስዶ ወንድሙን እያፈላለገ ለቀናቶች ወይም ደግሞ ለሳምንታቶች እንደቆየም አይተናል ተመልክተናል ማለት ነው። እንደዚሁ እንግዲህ ዝናም ታግቶ ሳምንታትን ከሳምንታት በላይም አስቆጥራል ማለት ነው። እሱም እንግዲህ ብሩክ ያለበትን ተናገር በማለት ነበረ። እሱ ግን ብሩክ ያለበትን ቦታ ለመናገር ፈቃደኛ አልሆነም። ተደብድቦ ነበር፣ ለቀናቶች ታስሮ ተንገላቶ፣ ብዙ ስቃዮች ደርሶበታል። ምሳሌ ብትታገትም ግን መድብል ጀግና ና ጎበዝ ወንድ ስለሆነ ግን ምሳሌ ልትለቀቅ ትችላለሽ በሱ ብርታት ማለት ነው። ነገር ግን የብሩክ ነበር ብዙ ጥያቄ እየፈጠረባቸው መጨረሻ ላይ ግን ምሳሌ ብትለቀቅ ምሳሌ በሰላም ብትወጣም ወንድሜስ የሚለው ግን በውስጥ ውስጥ ጥያቄ ፈጥሮበታል። ለምሳሌ ተደስተ ስንል ግን የወንድሙ አዘን፣ የወንድሙ መጥፋት፣ የወንድሙ አለመገኘት በጭንቅላ ውስጥ ጥያቄ ፈጥሮበታል። ሞቶም ቢሆን እኮ አንድ ቃል ሞቷል ብለው ቢነግሩኝና ተስፋ ቆርጬ ወንድሜ ሞቷል ብዬ ባውጅም እያለም ነበረና። ነገር ግን እንደዛ እየተጨነቀ ባለበት ሰዓት ላይ ከቅድስት ጋራ እያወሩ ነበርና እንግዲህ ብሩክ ይደውል ታል ማለት ነው። እነሱም በጣም ይደናገጣሉ። ብሩክ ደወለ ብለው እንግዲህ ማመን አልቻሉ ማለት ነው። እና እንግዲህ ብሩክ ደውሏል፣ እሱም ደና እንደሆነ ከነሱም አምልጦ እንደወጣ እንግዲህ ይነግሩታል ማለት ነው። እንግዲህ መድብልና ቅድስት ደስታቸው መቋቋም አልቻሉ ማለት ነው። እንግዲህ ምሳሌም ደግሞ አባዬ ወደ ውጭ ሀገር ነው የሄደው፣ መቼ ነው የሚመጣው? ምን ይዞልኝ ነው የሚመጣው? እያለች እንግዲህ በተደጋጋሚ ቅድስትን እየጠየቀቻት እንደዚሁም፣ ቅድስት ደግሞ ሂጂ አጎትሽን ጠይቂ ስትላት አጎትየው ደግሞ ሂጂ ቅድስትን ጠይቂ እስከዚህ ደረጃ ነበር እያደረሳቸው የምሳሌ ጥያቄ ማለት ነው መመለስ እስከሚያቅታቸው አንዱ ወደ አንዱ ሂጅ ጠይቂ ሂጅ ጠይቂ እስከሚባባሉ ደረጃ ድረስ ነበረ እየደረሱት ማለት ነው። እና ብሩክ ነጣ ወጥቷል ማለት ነው። እኳ እንደሳላችሁ እንግዲህ ብዙዎቹ ሲያውሩ ዝናም እንግዲህ አመልጦ እንደወጣ ቀጥታ ለአቤል ሞሲሳ ደውሎ ለካሌብ ሞሲሳ ደውሎ እንግዲህ ምንድን ያለው በቃ ፈጽሙት፣ ገደሉት፣ አሰናብቶት ነበር ያለው ማለት ነው ብሩክን። እሱም እንግዲህ ካሌብም ፈርቶ ነገሮች በተፈጠሩት ግብ ግብና ዝና በፈጠራቸው ጉዳዮች እንግዲህ ፈርቶ ወደ ክፍለ ሀገር እንደሄደ ለጊዜው አዲስ አበባ ውስጥ እንደሌለ እንግዲህ ፈርቶ ተሰዷል ማለት ነው። እና አዲስ አበባ ውስጥ እንደሌለ ሲመለስ ግን ነገሮቹ እንደሚፈጸሙ ነበር የነገረው። ከወዲሁ ግን መድብልና የመድብል ጓደኛ ምሳሌን ያስፈታ፣ እንግዲህ ጀግና ሆኖ መጥቷል ማለት ነው። እሱም እንግዲህ በእነሱ አማካኝነት ብሩክ ነጣ ሊወጣ ችሏል፣ አምልጧል ማለት ነው። እነሱ ግን እንገለዋለን፣ ይሄ ነገር ዋጋ ያስከፍለዋል። መግደል ብቻ ሳይሆን በሕይወቱ ኖሮም እየማቀቀ ነው መሞት ያለበት እንጂ እንደዚሁ ዝም ብሎ መሞት፣ መሞት ለሱ መገላገል ነው። ስለዚህ እኛ ደግሞ ዝም ብለን እንደዚሁ አንገለው ነበር ያለውና ካሌሞሲሳ የተባለው ሰውዬ ነገር ግን አሁን ብሩክ አመልጧል። እንግዲህ ወይም ደግሞ መድብልም አለ እንግዲህ ለአንድ ብርቱ ሁለት መድኃኒቱ አይደለም የሚባለው? ለአንዱ ብርቱ ሁለት መድኃኒቱ። እንግዲህ ሁለት ጎበዞች ደግሞ ሲገናኙ እነኝን ህገ ወጦች የማይሆን ስራ የሚሰሩ ሰዎችን እንግዲህ ምን እንደሚያደርጓቸው መገመት አይከብድም ማለት ነው። ቅድስትንም እኳ እንደሳለች በሏት። የኔፍለቅልቅ መልካም የምሳሌ እናት ማለት ነው። በእውነት እናት ናት ቅድስት ማለት ነው። እና እንግዲህ ከዚህ የምትረዱት የአባትነት የፍቅር ጥግ ባትወልድም ቅድስትም እንግዲህ እንደ እናት ሆና መልካም እናት ሆና ምሳሌን እየተንከባከበቻት ለምሳሌም ለብሩክም ብዙ ዋጋ የተከፈለ ጭንቀታቸው ጭንቀቷ አድርጋ የተቀበለች ሴት ናት ማለት ነው። እና ቅድስት ይገባሻል፣ ብሩክ ሸልመንሻል። በቃ ብሩክም ማለት ነው ለብሩክም ደግሞ ቅድስትን ሸልመኗል። ምን ትላላችሁ እናንተ? እነሱ ሁለቱ በቃ ጎበዝ ናቸው ማለት ነው። ቅድስትም ትገቧዋለች እሷም ለእሱ ይገባታል ማለት ነው እና ሁለቱም ጀግኖች ናቸው፣ ጎበዝ ናቸው። እንግዲህ መሀሌት ግቢና ተቀመጭበት ቤቱን ተብላ የብሩክ ሚስት ሆና መቀመጥ መኖር አቅቷት ነው እንግዲህ አሻፈርን ብላ ወደዛም፣ አንዴ ወደ ዝና ላይ ስትዘል፣ አንዴ ወደ ካሌ ሙሲሳ ላይ ስትዘል፣ አንዴ ደግሞ ወደ ሞገስ ስትዘል እንግዲህ ሁለት እግር አለውና ና ሁለት እንጨት አይወጣም። መሀል ላይ ወርቃ ቀራች። አንዱ ላይ ሞጥ አልቀራችም፣ ወደ አንዱም አልተጣበቀችም ማለት ነውና መሀል ላይ ብቸኛ ሆና ወይ ከብሩክ አልሆነች፣ ወይ ከዝና አልሆነች፣ ወይ ደግሞ ከሞገስ አልሆነች ማለት ነው። መጨረሻ ላይ ግን ሞት ሞት ሲሸታት ካሌ ሞት ይሳን ካላፈቀርኩ እያለች ነበር፣ እና ምን የጉድጓድ አፋፍ ላይ የደረሰች ትመስላለች። እና አሁን ግን ብሩክ ነጣ ቢወጣም የብሩክ ቤተሰቦች ሁላቸውን በደስታ ተሞልተዋል ማለት ነው። እንኳን ደስ አላችሁ በሏቸው። እንግዲህ በዚሁ አጋጣሚ የቅድስትና የብሩክ የሰርጉ ስርዓት ደግሞ ቀጥሎ ይካሄዳል። ሽምግልና ከሰሞኑ ነው ማለት ነው። ሰርጉም እንደዛው እያለ ይቀጥላል ማለት ነው። እንግዲህ ሐዘኑ ወዴት ነው የገባ? አሁን ወደ ማህሌትና ወደ እነ ኢፍራታ ዞሯል ማለት ነው። ማህሌት እንግዲህ ትልቅ ችግር ውስጥ ነች ያለች። አሁን አንደኛ ነገር ምሳሌን በሷ ሰበብ ምሳሌ አመልጣለች ማለት ነው። እሷ የላከችው ሰውዬ ዝናን አስፈተዋለሁ ብሎ ምሳሌን አስመልጧል። እሱም አንድ ችግር ነው ማለት ነው። ሌላ ደግሞ ኢፍራታ ዝናን አሳግተዋለች ማለት ነው። ዝናም እንግዲህ የመቀበሪያ ልብስሽን አዘጋጂ እያላት ይገኛል ማለት ነው። ለእህትሽም የመቀበሪያ ልብስ አዘጋጅላት ብሏት ነበረ። መሀሌትንና እንግዲህ ለእሷም ነግራት ነበረ። ለኢፍራታ ምን ሊያደርገኝ ብትላት፣ እሷም እንደ ቀፎ ጠቅልሎ ሊሰቅልሽ ነው ልበልሽ ነበር ያለቻትና እሷም ዝም ብዬ አልሞትም። መሞቴ ካልቀረ ለምን እፈራለሁ? ዝም ብዬ አልሞትም እያለች ነበር። ይፍረታ ምን አስባ ነው እጭንቃል ደጋገመቻት። መሞቴ አልቀርም አይደለም ዝም ብዬማ አልሞትም እያለቻት ነበርና እሷም ኮ አንቺ ብሩክን ባትፈቺ፣ አንቺ እዚ ነገር ውስጥ ባትገቢ እኔም እዚህ ነገር ውስጥ ባልገባኝ ነበረ ነበር ያለቻትና እውነት ነው። ኢፍራታ በማህሌት ሰበብ ነው እዚህ ውስጥ የገባችው። እንግዲህ የክራይ ቤት የአንድ ወርም የሁለት ወርም ትከፍልልኛለች የለት ጉርሴን ትችለኛለች እያለች ሁለትም ሶስትም ስታገኝ እንግዲህ ያችን ገንዘብ ሸቀል ሸቀል እያደረገኝ እሷን እያበረታታቻት በርች እህቴ ላንች የሚለፍልሽ ለኔም አሳልፊልኝ እያለቻት ነበር እንግዲህ ከዝና ጋር ባለችበት ጊዜ ዝናም እንግዲህ ሞገስን ለማስወገድ ወይም ደግሞ ስሉላን የራሱ ለማድረግ ምሳሌ መሀሌቱን ነበረ እየተጠቀመ ያለውና በዛ ሰብ እንግዲህ ገንዘብም ሰጠ ሰጠት እያደረጋት እሷ እንግዲህ በሰጣት ገንዘብ እውነት የራሷ የምታደርገው መስሏት ነበረ። እሱ ግን በጣም ነው የሚሰድባት። የሚሰድባት ስድቦች ራሱ ብራንድ ብራንድ የሆኑ ስድቦች ነበሩና የትም ያልተነኩ የትም ያልተሳደዱ ምንድ ነው ያልተነዱ ማንም ያልተሰደባቸውን ስድቦች ነበረ የሚሰድባት ማለት ነው። አይደለም ሊያገባት አይደለም እሷ ሊያፈቅራት ቀርቶ ማለት ነው። እሱ እየተጠቀመባት ያለው ቤቱን አስመልስልሻለው፣ የብሩክን ቤት የራስሽ ታደርጊያለሽ፣ ባለቤት ትሆኛለሽ፣ አፍታም ትሆኛለሽ ያላትን እሷ በቃ በውስጧ አሳቧ ውስጥ ያለው ክፋት የብሩክን ቤት የራሴ አደርገዋለው በስሜ አዞራለው፣ ያዞርልኛል ዝና የሚል ነበርና ይህ ዝና አሎን ሲላት ግን ወደ ካሌብ ሞሲሳ ዞራ ማለት ነው። እንግዲህ እሱ እኮ ሀብታም ሊሆን ይችላል፣ እና ለምን ወደሱ ዞሬ እሱን የራሴ ለማድረግ አልሞክርም? ስለዚህ የዝና እንደሆነ ይሄ ጅል የሱ የእሱ አንሆነልኝም። አሁን ካሌ ሞ ሲያን ዙሪ አፍታም ነው ማደርግሽ። ለራሴ እቤት ሲኖረኝ ለአንቺም አንድ ክፍል ቤት እሰጥሻለሁ፣ አንቺም ከኪራይ ቤት ውስጥ ትወጫለሽ፣ እያለች እንግዲህ የማይጨበት ተስፋ እየሰጠቻት ነበር ለኤፍራታ። ኤፍራታም እንግዲህ እስቲ አንቺም ይለፍልሽ ና ለእኔም አሳልፍ የለኝ እያለቻት ነበር፣ እውነት መስሏት። ነገር ግን የሚያልፍላቸው ወይ በሞት ነው እና እዚጋ እንግዲህ የምንረዳው ተንኮል የሚያረግ ሰው የማይሆን ነገርን የሚሰራ ሰው ተንኮለኛ ሰው ለጊዜው ያሸነፈ ይመስለዋል፣ ለጊዜው የተደሰተ ይመስለዋል። ግን ደስታቸው፣ ያሸነፉ የሚመስላቸው ድንገት እንደ ጉም ነው ብትን የሚልባቸው ማለት ነውና እነሱም እንግዲህ ምሳሌ ተያዘች ብለው አጨብጭበው ሳይጨርሱ ተደስተው እንግዲህ ደስታቸውን ሳያጣጥሙ ምሳሌ አመለጠች ማለት ነው። እንግዲህ እንደዚሁም ደግሞ ሌላ አልፎ ተርፎ መድብልን እንኳን እናስወግደዋለን፣ ኃይለኛ ሰው መኖር የለበትም፣ ሚስጥራችን አውቋል፣ መኖር የለበትም እያሉ እሱንም ለማስወገድ እሱን ለማስያዝ እየዶለቱ ነበር እንግዲህ አስቡት። እችን አንድ ፍሬ ልጅ መያዛቸው ሳይቀርባቸው ድጋሚ ደግሞ አባትየውም ደግመው ልይቷንም ደግመው እንደዚሁም ደግሞ መድብልንም ለመያዝ ደፋ ቀና በሚሉበት ሰአት ነው ብሩክ አምልጦ የወጣው ማለት ነው ብሩክ አምልጧል ተ እንግዲህ ምንም ማድረግ አይችሉም ማለት ነው መሀሌትም እንግዲህ እጅ ትሰጣለች ማለት ነው የውዝና ጆሮን ይዞ ይጎትታታል ልይቷንም ስላስ ስላስመለጠች ገና ብዙ ዋጋ ትከፍላለች ማለት ነው እና እንደ ማህሌት ያላችሁ ሰዎች ካላችሁ፣ እውነት ደግ ነገር ማድረግ መልካም ነገር ማድረግ ታቃታችሁ፣ ክፉ ነገር አታድርጉ። ዝም ብላችሁ ከራሳችሁ ጋር ኑሩ። ለሰዎች ክፉ አታስቡና፣ ለሰዎች ክፉ ባሰባችሁ ቁጥር ለራሳችሁ አወዳደቃችሁ እየከፋ ነው የሚሆነውና፣ ከምሳሌ ድራማ እንግዲህ የምንረዳው ክፉዎች እየወደቁ እንደሚሄዱ መልካሞች እንደሚነሱ ነው። በቀጣይ ቪዲዮ እስከምንገናኝ ቸርስ ላይክ